ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እን ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም በአማራ ክልል ካሉ ከአራት ሺህ በላይ ቀበሌዎች ወደ ግማሽ የሚሆኑት በፋኖ ኃይሎች ቁጥጥር ስር ናቸው ሲል የብልጽግናው መንግስት ገለጸም። በክልሉ ዛሬም የድሮን ቅኝቶች ሲደረጉ መታየታቸው የተነገረ ሲሆን ድንገተኛ ጥቃቶችም እንደቀጠሉ ናቸው። ዝርዝሩ ተዘጋጅቷል። ህወሓት ለትግራይ ህዝብ ጥሪ ያቀረበም። አቶ ጌታቸው ረዳን በሬ ወለደ ክስ አቅርበዋል ሲልም ከሷል። ትሰሙታላችሁም የብልጽግናው መንግስት ሁለት ሚኒስትሮችን በትግራይ ጉዳይ አሰማርቷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የህወሓት አንጃ ስምምነቱን እያደናቀፈ ነው ሲሉ ተሰምቷል። ሌላኛው ሚኒስትር አብርሃም በላይ ደግሞ ለማስታገስ በቂ አቅም አለ ሲሉ ነው የተናገሩት። ይህ በእንዲህ እንዳለ አደራዳሪዎች ወደ ትግራይ ክልል ሊላኩ ስለመሆኑ ተሰምቷል። እነዚህን መረጃዎችን በስፋት እንመለከታለን። የዶናልድ ትራምፕ አስተዳደር የትግራይ ቀውስ የሚያሳስበው አልሆንም ሲል ምክር ቤቱ ገለጸም። አለም አቀፍ ተቋማትና የመገናኛ ብዙሃንም የትግራይን ወቅታዊ ሁኔታ በተመለከተ ሰፊ ሽፋን እየሰጡት ነው፣ እንመለከተዋለን። ሻዕቢያ በቀይ ባህር ሳቢያ ከኢትዮጵያ በኩል የጦርነት ቅስቀሳ እየተደረገብኝ ነው ሲል አሳወቅም። የሀገሪቱ ጦር የወረራቸውን አካባቢዎችን የራሳችን ግዛቶች ናቸው ሲልም ጠቅሷል። ሌላኛው መረጃችን ነው። ሩሲያ የአሜሪካን የተኩስ አቁም ሀሳብ በመርህ ደረጃ እንደምትቀበለው ይፋ አደረገች። ፕሬዚደንት ቭላዲሚር ፑቲን ማንኛውም የተኩስ አቁም ወደ ዘላቂ ሰላም ሊያመራ አይገባልም ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ካሉ ከአራት ሺህ በላይ ቀበሌዎች ወደ ግማሽ የሚሆኑት በፋኖ ኃይሎች ቁጥጥር ስር ናቸው ሲል የብልጽግናው መንግስት ገለጸም። በክልሉ ዛሬም የድሮን ቅኝቶች ሲደረጉ መታየታቸው የተሰማ ሲሆን ድንገተኛ ጥቃቶችም ቀጥሏል። የዚህ ጦርነት ቀዳሚው ሰለባ ደግሞ አርሶ አደሩ እንደሆነ በተደጋጋሚ ታይቷል። ማሳው በከባድ መሳሪያና ተባራሪ ጥይት የነደደበት፣ ልጆቹና ተቋማቱ በድሮን ጥቃቶች ያጣበት፣ እንስሳቱ ሳይቀር የተገደሉበት ሁነትን ነው እያስተናገደ ያለው። ቀዩ የጦርነት አውድማ የሆነበት ይህ አርሶ አደር አመት ሙሉ የደከመበትን ማሳውን እንዲህ ባለም ሁኔታ የሚያጣበት ጦርነትም ነው የቀጠለው። የጤፍ ክምር ማለት ነው። አሁን እንደተከመረ መጠጋት አልተቻለም። እንዲ ያለ ቡክ ብሎ ነደዴ ውሃ ምናም ብናረግበት ማለት ነው። በቃ እንዲ ያለ ሙሉ በሙሉ እንዲ ያለ ከሰል ሆነ ነደዴ ማለት ነው። ሰውን መቅረብ አልቻለም። ያው በጣም አስቸጋሪ ስለሆነብን ቡክክ ብሎ ቀረዛው። እንግዲህ በኋላ ምን አውቃለሁ። እንግዲህ ኔ የመላው ጠፋኝ ነው እንግዲህ የማወራውን ምን አውቃለሁ ደግሞ ፈጣሪ ከሰሞኑ በከልሉ የተለያዩ አካባቢዎች በተፈጸሙ ጥቃቶችና በተደረጉ ውጊያዎች ከሞቱ ኢትዮጵያውያን ሁለቱም ተዋጊ ወገኖች በተጨማሪም አርሶአደሮችም ሰለባዎች ነበሩ። በጎጃም መርጦ ለማርያም ዙሪያ ባሉ የገጠር ቀበሌዎች የነበረው ሁነትንም አርሶአደሮቹ ለአዲስ ስታንዳርድ ይናገራሉ። ዲሽቃን ጨምሮ በብሬንና ስናይፐር የመሳሰሉ መሳሪያዎች ታግዞ ተካሄደ ባሉት ውጊያ ደብረ መድሃኒት በተባለች ስፍራ ብቻ አምስት ሰዎች በተባራሪ ጥይት ተመተው ህይወታቸው ማለፉንም ያነሳሉ። በምዕራብ ጎጃም ዞን ቋሪ ሴት ወረዳም ገነታቦ ቀበሌ በመንግስት የጸጥታ ኃይሎችና በፋኖ ኃይሎች መካከል በነበረው ውጊያም እንደዚሁ ሰዎች ተገድለው መመልከታቸውን ጠቅሷል። ከተገደሉት መካከል ሁለቱ በእርሻ ስራቸው ላይ በነበሩበት ወቅት፣ አንዲት ሴት ደግሞ መንገድ ላይ በምትጓዝበት ወቅት በተባራሪ ጥይት ተመተው ህይወታቸው ማለፉን ጠቁሟል። በአሁኑ ወቅት ገነታቦ ተብሎ የሚጠራው አካባቢ በመከላከያ ሰራዊቱ ቁጥጥር ስር መግባቱን የሚገልጹት ነዋሪዎቹም በርካታ ሱቆችና የንግድ ማዕከላት ላይ የመንግስት ወታደሮች ዝርፊያና ውድመትን ፈጸሙ ሲሉም ለጣቢያው አስረድተዋል። ሰራዊቱ ገነት አቦ እንደገባ ብዙ ነጋዴዎች የንግድ መደብሮችን ዘግተው ጠፉም፣ የሰራዊቱ አባላትን በየሱቁ እየገቡ የሚፈለጉትን ዘረፉም፣ ልብስ መሸጫ ገብተው የሚወሰደውን ይጭናሉ፣ ሌላውን መንገድ ላይ በትነት እሳት ይለቁበታል፣ ቢራ መሸጫ ቤቶችም ገብተው የፈለጉትን ጭነው ይወስዳሉ ሲሉ ነው ለጣቢያው የተናገሩት። በእንዲህ ያለው ሁነት የቀጠለው ጦርነት ዛሬ ደግሞ በተለያዩ ስፍራዎች በድሮን ቅኝቶች ታጅቦ ጭምር ነው የዋለው በደቡብ እና ሰሜን ጎሎ ዞን በርካታ ወረዳዎች ዛሬ ይህ ተስተውሏል። አምባሰል፣ ወልዲያ ዙሪያ ያሉ አካባቢዎችና እስከ ላሊበላ ቅርብ ርቀት ድረስ ባሉ ስፍራዎችም የሚጠቀሱ ናቸው። በክልሉ እየፋኑ ኃይሎች ይዘውታዎችና የብልጽግናው መንግስት ቁጥጥር መጠን እንዴት ያለ ነው የሚለው ተደጋግሞ የሚጠየቅና በሁለቱም ኃይሎች በኩል በተለያየ ቁጥር ሲገለጽ መስማትም የተለመደ ነው። የክልሉ የሰላምና ጸጥታ ቢሮ ምክትል ኃላፊ ደግሞ የአማራ ክልል ካሉት ከአራት ሺ በላይ የሚሆኑ ቀበሌዎች ውስጥ የእኛ ቁጥጥር በግማሽ አካባቢዎች ብቻ ነው ሲሉ ተደምጧል። አሁን ባለው ተጨባጭ ሁኔታ ካሉን እንደ ክልል ካሉን 260 ወረዳዎች 255 ወረዳዎች በቁጥጥር ስር ሆነዋል ማለት ነው። ኦልሞስት አራት አምስት ወረዳዎች አራት ናቸው። አሁን እንዲሁም በቅርቡም አንድ ወረዳ ነጻ ካሉን አ 4174 ቀበሌዎች ውስጥ ወደ 2225 የሚሆኑ ቀበሌዎች ነጻ ወጥተው የኛ የጸጥታ መዋቅር ህዝቡን እያደራጀ የፖለቲካ መዋቅራችን ህዝቡን እያደራጀ እግር እየተከለ አገልግሎት እየጀመረ፣ የተዘጉ ትምህርት ቤቶች እየተከፈቱ፣ የመንግስት አገልግሎቶች እየተጀመሩ ነው ያለ ህወሓት ለትግራይ ህዝብ ጥሪ አቀረበ። አቶ ጌታቸው ረዳን ንበር የወለደ ክስ አቅርበዋል ሲልም ከሷል። አቶ ጌታቸው ረዳ ትናንት በበርካታ የብልጽግናው ልሳናትና በተወሰኑ የግል የመገናኛ ብዙኃን ፊት ሆነው የሰጡት መግለጫ ላይ የቀድሞው የበረሃ ጓዶቻቸውን ከሻዕቢያ ጋር ግንኙነት ፈጠሩ በሚል የወነጀሉበት ይገኝበታል። እኔ በማቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። የለኝም የሚል ሰው ያስተዋብል አለኝም አላቸው የሚል ሰው ደግሞ ማስረጃ ያቅረው ጥያቄ አይጠቅመንም ነው። የትግራይን ሉዓላዊነትንም የኢትዮጵያን ሉዓላዊነትም አደጋ ላይ ይጥላል። የትግራይ ህልናንም አደጋ ላይ ይጥላል። ይህንን በተመለከተም ህወሓት ትናንት ምላሽ ሰጥቷል። ከወራት በፊት ጉባኤ ያካሄደው ህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋም ከኤርትራ መንግስት ጋር ግንኙነት አላችሁ የሚለው በር የወለደው ውሸት ነው ሲሉ ነው ምላሽ የሰጡበት። ከአስመራው መንግስት ጋር ከኢትዮጵያ መንግስት እውቅና ውጭ የሚካሄድ ግንኙነት የለም ሲሉም አክሏል። ከአማራም ይሁን ከኤርትራ ጋር በሚያዋስኑ አካባቢ ያሉ ግዛቶቻችንን የማስመለስ የስምምነቱ ኃላፊነት የፌደራል መንግስቱ መሆኑን በማስታወስ

ጉባኤ ያካሄደው ህወሓት ምክትል ሊቀመንበር አማኑኤል አሰፋም በትግራይ መፈንቅለ መንግስት ተካሂዷል የሚባለው ፍጹም ውሸት ነው፣ ህወሓት በጊዜ አስተዳድሩ ያለውን የስልጣን ድርሻ ከማስተካከል የዘለለ አንዳች ወሰደው እርምጃ የለም ሲሉም አንስቷል። ህዝቡን በተዛባ ወሬ ወደ አላስፈላጊ ውዥንብር በማስገባት መሬት ላይ በሌለ ግጭት ውጥረት ውስጥ ማስገባት ኃላፊነት ከሚሰማው ፖለቲከኛ የሚጠበቅ አይደለም ሲሉም ነው የተናገሩት። ለትግራይ ህዝብ ጥሪ የምናቀርበው ህዝቡ የሚያሰጋ ነገር በሌለበት ሁኔታ

ህወሓት በፕሪቶሪያው የሰላም ስምምነት መሰረት ለፌደራል መንግስት የሰጠው እውቅናን በማጠናከር በመመካከር መስራቱን ይቀጥላል ያለ ሲሆን፣ ባነሳቸው የጊዜያዊ አስተዳደሩ ፕሬዚደንት ምትክም ከፌደራል መንግስት ጋር በመተማመን አዲስ ፕሬዚደንት ይመረጣል በሚልም አሳውቋል። ህወሓት የትግራይ ሰራዊትን በማያሳምን መንገድ ለመበታተን የሚደረግ ሴራ እንጂ ዲዲአር መተግበርን አይቃወምም ያሉት ምክትል ሊቀመንበሩ ፕሬዚደንት ነበር ሲሉ የጠሯቸው አቶ ጌታቸው ረዳም በከፍተኛ የሰራዊት አመራሮች የወሰዱ ት እርምጃ በሌለ ስልጣን የተደረገና ተቀባይነት የሌለው ስለመሆኑ አንስተው አጣጥለውታል። እኛ ከኢትዮጵያ መንግስት ጋር ግንኙነታችንን እንቀጥላለን፣ የቀጠሮ ጉዳይ ነው እንጂ እንሄዳለን። የምንሄደው ግን አቶ ጌታቸው ረዳ እንዳሉት ስልጣን ለመለመን አይደለም የሚለውንም አንስተዋል። የብልጽግናው መንግስት ሁለት ሚኒስትሮችን በትግራይ ጉዳይ አሰማርቷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የህወሓት አንጃ ስምምነቱን እያደናቀፈ ነው ሲሉ ተሰምቷል። ሌላኛው ሚኒስትር አብርሃም በላይ ደግሞ ለማስታገስ በቂ አቅም አለን ሲሉ የተደመጡት። ይህ እንዲህ እንዳለ አደራዳሪዎች ወደ ትግራይ ክልል ሊላኩ ስለመሆኑ ተሰምቷል። ዛሬ አቶ ጌታቸው ረዳ በተገኙበት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የትግራይ ጉዳይን በማስመልከት ተቀማጭነታቸውን በአዲስ አበባ ላደረጉ ዲፕሎማቶች ማብራሪያ ሰጥቷል። በዚህ መድረክ ላይ ነው እንግዲህ ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃም የፕሪቶሪያውን ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት እየሆነብን ነው የሚል ማብራሪያ ያሰሙት። አስከትለውም የምርጫ ቦርድ ጠቅላላው ጉባኤ እንዲካሄድ የሰጠውን መመሪያ አልቀበልም ያለ ኃይል ነው ሲሉ ተሰምቷል። በአጠቃላይ ዓለም አቀፉ ማህበረሰብ ይርዳን የሚልም ጥሪ ያቀርባሉ እንዴት የሚለውን ግልጽ ባያደርጉም ትናንት አቶ ጌታቸው ረዳ ተፈናቃይ ያልተመለሰው በፌደራል መንግስቱ ችግር አይደለም የሚለውን ንግግራቸውን የያዙት የብልጽግናው ሹማምንት ይህንን ንግግራቸውን በማስረጃነት እያቀረቡ እኛ ተጠያቂ አይደለንም የሚል ማብራሪያ እየሰጡም ናቸው። ጌዲዮን ጢሞቴዎስም ዛሬ ለዲፕሎማቶቹ እኛ ስምምነቱ ሙሉ በሙሉ እንዲተገበር ነው እየጣር ነው ሲሉ ስለ ስምምነቱ አስረድተዋል። ዛሬ እኒህ የብልጽግናው ሚኒስትር ባደረጉት ንግግር በሚቀጥለው ሳምንት ደብረ ጽዮን እንዲመጣ ጠርተኗል። ሁለቱን አካላት ለማ ለማነጋገር ምን ሞክራለን ሲሉ ስለመናገራቸውም ከስብሰባው ታዳሚዎች የደረሰን መረጃ ያመለክታል። ሌላኛው የብልጽግናው መንግስት በትግራይ ጉዳይ ላይ ተደጋጋሚ ማብራሪያን ይሰጡ ዘንድ ያሰማራቸው ሚኒስትሩ ደግሞ አብርሃም በላይ ናቸው። በብልጽግናው ጽህፈት ቤት በኩል ወጥተው በሰጡት ማብራሪያም ለግል ጥቅማቸው ሲሉ ትግራይ ውስጥ መንግስትን በማፍረስ ላይ የሚገኙ ኃይሎች አሉ ይላሉ። የፌደራል መንግስት ጣልቃ ገብቶ እርምጃ ይውሰድ እየተባለ ነው። በእርግጥ ለማስታገስ በቂ አቅም አለ ሲሉም ጠቅሰዋል አካል ለይቶ መፍትሄ ለመስጠት የሚከብድ አይመስለኝም። ህዝቡ ስለገባው ስላወቀው እነሱን ለማስታገስ በቂ አቅምም ስላለ ወደ ግጭት እንዳይሄድ ያደርጋል ብዬ አምናለሁ። ህዝባችን በተሟላ መልኩ እየተናገረ ስለሆነ፣ ማለት እየገለጸ ስለሆነ፣ አልፎ አልፎ የምናያቸው ነገሮችም እኮ ፌዴራል ገብተው መፍትሄ ይስጠን ይላል። አቶ ጌታቸው ረዳ ደግሞ ዛሬ በዲፕሎማቶች ፊት ባደረጉት ንግግር ህገ ወጡ ቡድን ሲሉ የገለጹትን አካል ጊዜያዊ አስተዳድሩን በኃይል ለማፍረስ በፈጠረው ችግር የፕሪቶሪያው ስምምነትን በግልጽ ንዶታል ይላሉ። በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮችን ወደ ቀያቸው ለመመለስና ታጣቂዎችን መልሶ ለማቋቋም የተጀመረው ጥረት በዚሁ ቡድን ምክንያት መስተጓጎሉን የሚያክላሉ። በመሆኑም ጊዜያዊ አስተዳድሩን በኃይል በማፍረስ የፕሪቶሪያው የሰላም ስምምነት ገቢራዊ እንዳይሆን እያደረጉ ያሉት ጥቂት የህወሓትና የታጣቂ አመራሮች መሆናቸውን ዓለም አቀፉ ማህበረሰብ ይወቅልይ ብለዋል። የኢትዮጵያ ብሔራዊ ተሃድሶ ኮሚሽን በፌደራል መንግስትና ዓለም አቀፉ ማህበረሰብ ድጋፍ በአስር ሺ የሚቆጠሩ የቀድሞ ታጣቂዎችን መልሶ ለማቋቋም የጀመረውን እንቅስቃሴም በዚህ ቡድን ምክንያት ተቋርጧል የሚለውንም አክሏል። ይህ እንዲህ እንዳለ አደራዳሪዎቹ ወደ መቀለል ይላኩ ስለመሆኑ ሰምተናል። የብልጽግና አገዛዝ በሀገር ውስጥ የሚያካሂዳቸው ጦርነቶችና የሚፈጽማቸው ጅምላ ግድያዎች እንዳይነገሩበትና ዓለም አቀፋዊ ትኩረትን እንዳያገኙበት ለማድረግ ከሚገለገልባቸው ዲፕሎማቶች መካከል አንዱ ናቸው በሚል የሚገለጹት የአፍሪካ ህብረት የሰላም ጸጥታና የፖለቲካ ኮሚሽነሩ ባንኮሌ አዲባዮ ናቸው። ይህንን የተናገሩት በዛሬው የዲፕሎማቶቹ መድረክ ላይ ተገኝተውም፣ ሁኔታው አሳስቦናል፣ ጦርነቱን ለማስቆም ብዙ እየደከምን ነው ሲሉ የገለጹት ኮሚሽነሩ አደራዳሪዎቹን ኡሁሩ ኬንያታንና ኦሉሴጉን ኦባሳንጆን ወደ ትግራይ እንልካለን ሲሉ አሳውቀዋል። የዶናልድ ትረምፕ አስተዳደር የትግራይ ቀውስ የሚያሳስበው አልሆነም ሲል ምክር ቤቱ ገለጸም። ዓለም አቀፍ ተቋማትና የመገናኛ ብዙኃን የትግራይን ወቅታዊ ሁኔታ በተመለከተ ሰፊ ሽፋን ሰጥተውታል። የአፍሪካ ህብረት በህወሓት ውስጥ የተፈጠረ ችግር ሲል ገልጾም በቅርበት እየተከታተለው ስለመሆኑ ይፋ አድርጓል። ሁለቱም ወገኖች ወደ ገንቢ ንግግር እንዲመጡ ጠይቃለሁም ብሏል። የተፈረመውን ስምምነት እንዲያከብሩ ሲልም አሳስቧል። የህብረቱ ከፍተኛ ፓናል በሁለቱ ወገኖች መካከል ንግግር እንዲከናወን ለማስቻል ዝግጁ ስለመሆኑም ነው ያሳወቀው። ህብረቱ የትግራይ ጦርነትን ህጋዊ ሽፋን በመስጠትም ወደ ድርድር እንዲመጣ በማድረግም በነበሩት ሚናዎች የሚታወስም ነው። የአሜሪካ የውጭ ጉዳዮች ካውንስል ደግሞ በትግራይ የማስጠንቀቂያ ደውል ተደውሏል ነው ያለው። የዶናልድ ትራምፕ የመጀመሪያው የስልጣን ዘመን ማብቂያ ላይ ገዳዩ ጦርነት መቀስቀሱን ያስታወሰው ምክር ቤቱ አሁን በዶናልድ ትራምፕ የሁለተኛው ዙር የስልጣን ዘመን ጅማሩ ላይ ደግሞ በሌላ የጦርነት አደጋ ውስጥ ይገኛል ሲልም ያብራራል። የትራምፕ አስተዳደር በትግራይ የኢትዮጵያን ችግር የሚገደው ላይሆን ይችላል የሚለው ካውንስሉ፣ ነገር ግን በአፍሪካ ቀንድ እየጨመር ያለው አለመረጋጋት ለአሜሪካ ምንም እንደማያሳስብ ማስመሰል ለዋሽንግተን ተጨባጭ ድምዳሜ አይደለም ሲልም ያስቀምጣል። በዚህም መሰረት የቀይ ባህር የንግድ መስመር ደህንነት፣ ሀውቲዎች በቀውሱ የመጠቀም እድላቸውንም አንስቶ ኢኮኖሚያዊ ትንታኔውንም ያስቀምጣል። ከዚህም ባሻገር የቀጥኖ አለመረጋጋት ከፍተኛ ፍልሰትና አክራሪነትን የሚያስፋፋ መሆኑን አስጠንቅቆ የትራምፕ አስተዳደርን ይጠይቃል። ዓለም አቀፍ የመገናኛ ብዙሀንም የትግራይ ወቅታዊ ሁኔታን በተመለከተ የተለያዩ ዘገባዎችን ይዘው ወጥቷል። አሶሽትድ ፕሬስን ዋቢ ያደረገው ዋሽንግተን ታይምስ የአቶ ጌታቸው ረዳ አስተዳደር የአብይ አህመድ አስተዳደርን ጣልቃ ገብነት ጠየቀ ሲል ነው የዘገበው። አቶ ጌታቸው በህወሓት የመፈንቅለ መንግስት እንደተደረገባቸው ገልጸዋል ሲልም አክሏል። ቢቢሲ ደግሞ የትግራይ የፖለቲካ ኃይሎች አንደኛው ክፍል የክልሉ ርዕሰ መዲና ከንቲባ ጽፈት ቤትን ጨምሮ የተለያዩ ቦታዎችን እየተቆጣጠሩ ስለመሆናቸው ያብራራል። ከሰሞኑ በነበሩ ሁነቶች ስጋት የገባቸው የመቀለ ከተማ ኗሪዎችም ገንዘብ ከባንክ ማውጣትን ጨምሮ አንዳንድ እንቅስቃሴዎችን እያደረጉ ስለመሆኑም ያስረዳል። የቱርኩ የዜና ወኪል አናዱሉ ደግሞ ኤርትራን የሚጋብዝ ግጭት ውስጥ የትግራይ ክልል እየገባ ስለመሆኑ አቶ ጌታቸው ረዳ መናገራቸውን በመጥቀስ ነው መረጃውን ያሰራጩም። ሻቢያ በቀይ ባህር ሳቢያ ከኢትዮጵያ በኩል የጦርነት ቅስቀሳ እየተደረገብኝ ነው አለ። የሀገሪቱ ጦር የወረራቸውን አካባቢዎች የራሳችን ግዛቶች ናቸው ሲልም በድጋሜ ገልጿል። የአስመራው መንግስት በተደጋጋሚ ጦርነት እየተጎሰመብኝ ነው የሚለው መግለጫውን እያወጣ ነው። የማስታወቂያ ሚኒስትሩ ትናንት የሰጡት መግለጫ ቀይ ባህርን መነሻ በማድረግ ከአራት ኪሎ ተደጋጋሚ የጦርነት ቅስቀሳ እየተከናወነ ነው ሲሉ አንስተዋል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያወጡት የማያቋረጥ ግጭት ቀስቃሽ መግለጫ ላላስፈላጊ ውጥረቱ አባባሽ ምክንያት ሆኖ ቀጥሏል ያሉ ሲሆን፣ ይህንን በጽኑ እናወግዛለን ሲሉም አብራርተዋል። ነገር ግን የአሰብ የተፈጥሮ ዳር ድንበራችን ነው መረጃዎችን ብልጽግናው በልሳናቱ በኩል አሁንም ደጋግሞ ማሰራጨቱን ነው የቀጠለው። አቶ ጌታቸው ረዳ ትናንት በሰጡት መግለጫ ላይ የፕሬቶሪያው የሰላም ስምምነት የማይዋጥላቸው ግዛታችንን ይዘው የሚገኙ ወዘተ በሚል የሻዕቢያ ኃይሎችን የተመለከቱ ጉዳዮችን ማንሳታቸው ይታወሳል። የሻዕቢያው ቃል አቀባይ ደግሞ በድጋሚ እየወረርናቸው ግዛቶች የኛው ናቸው ብለዋል። የኤርትራ መንግስት የያዘው የትግራይ መሬት የለም ሲሉም ነው የሚገልጹት። ባለስልጣኑ ያክሉና የፕሬቶሪያ የሰላም ስምምነት መተግበርና አለመተግበር የኢትዮጵያውያን የራሳቸው የውስጥ ጉዳይ እንጂም እኛን ኤርትራውያንንና ኤርትራን አይመለከትም ብለዋል። የህወሓት መከፋፈል ቢሆን ኤርትራን የሚመለከት ጉዳይ አይደለም። የትግራይ ህዝብ የውስጥ ሰላም እንዲበጠበጥ ኤርትራ ምንም አይነት ፍላጎት የላትም ሲሉም አቅርቧል። ሻዕቢያ የያዛቸው የኢትዮጵያ ግዛቶችን ጠቅላይ ሚኒስትር አብይ አህመድን ጨምሮ ካልጀርሱ ስምምነት ውጭ ይዘው ከሆነ እናጣራለን ሲሉ መደመጣቸው የሚታወስ ነው። ዛሬም ድረስ ግን የኤርትራ ጦር በርካታ በትግራይ ምስራቃዊ፣ ማዕከላዊና ሰሜን ምዕራብ ዞን የሚገኙ አካባቢዎችን እንደተቆጣጠረ መሆኑ የሚታወቅ ነው። ሩሲያ የአሜሪካን የተኩስ አቁም ሀሳብ በመርህ ደረጃ እንደምትቀበለው አሳወቀች። ፕሬዝደንት ቭላዲሚር ፑቲን ማንኛውም ተኩስ አቁም ወደ ዘላቂ ሰላም ሊያመራ ይገባዋልም ብለዋል። ፕሬዝደንቱ የተኩስ አቁም ሀሳቡ በመርህ ደረጃ መቀበላቸውን ገልጸው ነገር ግን ማንኛውም ስምምነት ለጦርነቱ መጀመር ምክንያት የሆኑ ዋነኛ አጀንዳዎችን እውቅና እንዲሰጥም ጠይቀዋል። ፑቲን ለአሜሪካ ጥያቄ የሰጡት መልካም ምላሽ ለአሜሪካ ጥረት ያላቸውን ድጋፍ የሚያሳይ፣ እንደዚሁም በጉዳዩ ላይ ተጨማሪ ውይይቶች እንዲደረጉበት በር የከፈተ ነው ነውም ተብሏል። ከዚህ ጎን ለጎን የስምምነት ሰነዱ ባነሳቸው ሀሳቦች ዙሪያ መስተካከልና መካተት አለባቸው ያሏቸውን ሀሳቦችንም ፑቲን በግልጽ አስቀምጧል። ከነዚህ መካከል ለሩሲያ ደህንነት ዋስትና መስጠትና የተኩስ አቁም ስምምነቱ ወደ ዘላቂ ጦርነት ማቆም እንዲያመራ የጠየቁባቸው ሀሳቦች ይጠቀሳሉ። ፑቲን በክሬምሊን ለጋዜጠኞች በሰጡት ማብራሪያ ጦርነቱን ለማቆም በቀረቡ ሀሳቦች ተስማምተናል። ነገር ግን የተኩስ አቁሙ ዘላቂ ሰላምን የሚያመጣና የዚህን ቀውስ ዋና ፖሊሲዎችን ለማስወገድ የሚያስችል መሆን አለበት ከሚለው እውነት ጋር እንቀጥላለን ብለዋል። በተጨማሪም ሰላምን ለማስፈን እየጣሩ የሚገኙትን የአሜሪካውን ፕሬዝደንት ዶናልድ ትራምፕን አመስግነው ሀገራቱ ወደ ሶስተኛው የዓለም ጦርነት ተቃርቦ የነበረውን ፍጥጫ ለማርገብ መወሰናቸው በዓለም አቀፉ ሰላም ላይ ትልቅ ሚና ያለው ነው ሲሉም ተናግረዋል። ዶናልድ ትራምፕ በበኩላቸው የፑቲንን ንግግር በጣም ተስፋ ሰጪ ሲሉ የገለጹት ሲሆን ሩሲያ ትክክለኛውን ነገር ታደርጋለች የሚል እምነት እንዳላቸው ገልጿል። ወደ ሩሲያ የሚያቀነው የአሜሪካ ከፍተኛ ልኡካን ቡድን ከሩሲያ ባለስልጣናት ጋር በሚደረገው ውይይት ያላለቁ ጉዳዮችና ዝርዝር ነጥቦች ላይ እንደሚነጋገርም ትራምፕ አስረድቷል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በበኩላቸው ፕሬዚደንት ፑቲን እየተኩስ አቁም ሀሳቡን ለማድረግ እየተዘጋጁ ነው፣ ነገር ግን ለትራምፕ ለመንገር ፈርተዋል ሲሉ ክስ የተቀላቀለበት ንግግር አድርገዋል። ሮይተርስ ተርስ በዘገባው ሩሲያ ጊዜያዊ የተኩስ አቁም ስምምነቶችን ዩክሬን ድጋሜ ራሷን ለማደራጀት ልትጠቀምባቸው እንደምትችል ስጋት አላት። በዚህ የተነሳም ዋናና የምትላቸውን ቅድመ ሁኔታዎችን በማስቀመጥ የተኩስ አቁሙን የምትቀበልበት እድል ከፍተኛ መሆኑን ዘግቧል። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያዘጋጀናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።